አዲሱ መደበኛ ትርጉም ኦሪት ዘሌዋውያን ምዕራፍ 14። ከተላላፊ የቆዳ በሽታ የመንጻት ስርዓት። እግዚአብሔር ሙሴን እንዲህ አለው፤ የታመመው ሰው እንዲነጻ ወደ ካህኑ በሚወስዱት ጊዜ ስርዓቱ እንዲህ ነው። ካህኑ ከሰፈር ወደ ውጭ ወጥቶ ይመርምረው። ሰውየው ከተላላፊ የቆዳ በሽታው ተፈውሶ ከሆነ ካህኑ ስለሚነጻው ሰው ለመብላት ከተፈቀደው የወፍ አይነት ሁለት ከነ ሕይወታቸው፣ የዝግባ እንጨት፣ ደመቅ ያለ ቀይ ድርና ሂሶጵ እንዲያመጣ ይዘዝ። ካህኑም ከወፎቹ አንዱን በሸክላቃ ውስጥ ባለ የምንጭ ውሃ ላይ እንዲታረድ ይዘዝ። በሕይወት ያለውንም ወፍ ከዝግባው እንጨት፣ ደመቅ ካለው ቀይ ድርና ከሂሶጵ ጋር በምንጩ ውሃ ላይ በታረደው ወፍ ደም ውስጥ ይንከር። ከተላላፊ በሽታ የሚነጻውንም ሰው ሰባት ጊዜ ይርጨው። መንጻቱንም ያስታውቅ። በህይወት ያለውን ወፍ ወደ ውጭ ይልቀቀው። የሚነጻው ሰው ልብሱን ይጠብ፣ ጠጉሩንም በሙሉ ይላጭ፣ ሰውነቱን በውሃ ይታጠብ። በስርዓቱን መሰረት ንፁ ይሆናል። ከዚህም በኋላ ወደ ሰፈር መግባት ይችላል። ነገር ግን ሰባት ቀን ከድንኳኑ ውጭ ይቆይ። በሰባተኛውም ቀን ጠጉሩን በሙሉ ይላጭ፤ ራሱን፣ ጢሙን፣ ቅንድቡና ሌላውንም ጠጉሩ ሁሉ ይላጭ። ልብሱን ልብሱንም ይጠብ ሰውነቱን በውሃ ይታጠብ ንጹሕም ይሆናል። በስምንተኛው ቀን ነውር የሌለባቸውን ሁለት ተባት የበግ ጠቦቶችና ነውር የሌለባትን አንዲት የዓመትን እንስት በግ ያቅርብ እንዲሁም ለእህል ቁርባን የሚሆን በዘይት የተለወሰ የኢፍ ሶስት አስረኛ የላመ ዱቄት ያቅርብ። ደግሞ አንድ ሎጎ ዘይት ያምጣ ሰውየው የነጻ መሆኑን የሚያስታውቀው ካህን የሚነጻውን ሰውና መስዋዕቶቹን በመገናኛው ድንኳን ደጃፍ ላይ በእግዚአብሔር ፊት ያቅርብ። ካህኑም ከተባቱ ጠቦቶች በመውሰድ ከሎግ ዘይቱ ጋር የበደል መስዋዕት አድርጎ ያቅርብ፤ የሚወዘወዝ መስዋዕት በማድረግ በእግዚአብሔር ፊት ይወዝውዛቸው። ጠቦቱንም የኃጢአት መስዋዕትና የሚቃጠል መስዋዕት በሚታረድበት በተቀደሰው ስፍራ ይረደው። የኃጢአት መስዋዕቱ ለካህኑ እንደሚሰጥ ሁሉ የበደል መስዋዕቱም ለካህኑ ይሰጥ፤ ይህም እጅግ የተቀደሰ ነው። ካህኑ ከበደል መስዋዕቱ ደም ወስዶ የሚነጻውን ሰው ቀኝ ጆሮ ታችኛውን ጫፍ የቀኝ እጁን አውራጣትና የቀኝ እግሩን አውራጣት ያስነካ። ካህኑም ከሎግ ዘይት ወስዶ በራሱ ግራ እጅ መዳፍ ውስጥ ይጨምር፤ የቀኝ እጁንም ጣት በመዳፉ በያዘው ዘይት ውስጥ በመንከር በእግዚአብሔር ፊት ሰባት ጊዜ በጣቱ ይርጭ። ካህኑ በመዳፉ ውስጥ ከቀረው ዘይት ጥቂቱን ወስዶ የሚነጻውን ሰው ቀኝ ጆሮ ታችኛውን ጫፍ፣ የቀኝ እጁን አውራጣትና የቀኝ እግሩን አውራጣት በበደል መሥዋዕቱ ደም ላይ ደርቦ ይቀባ። በመዳፉ ላይ የቀረውንም ዘይት በሚነጻው ሰው ራስ ላይ ያድርግ፣ በእግዚአብሔርም ፊት ያስተሰርይለት። ካህኑም የኃጢአት መሥዋዕቱን ያቅርብ፣ ከርኩሰቱ ለሚነጻውም ሰው ያስተሰርይለት። ከዚህም በኋላ የሚቃጠለውን መሥዋዕት ይረድ ከእህል ቁርባኑም ጋር በመሰዊያው ላይ በማቅረብ ያስተሰርይለት፣ ሰውየውም ንጹህ ይሆናል። ሰውየው ድሃ ከሆነና እነዚህን ለማቅረብ አቅሙ ካልፈቀደለት ማስተሰሪያ እንዲሆነው የሚወዘወዝ አንድ ተባት የበግ ጠቦት ለበደል መሥዋዕት በዘይት የተለወሰ የኢፍ አንድ አስረኛ የላመ ዱቄት ለእህል ቁርባን ያቅርብ። ደግሞም አንድ ሎግ ዘይት ያምጣ እንዲሁም ሁለት እርግቦች ወይም ሁለት የዋኖስ ጫጩቶች አቅም የፈቀደውን አንዱን ለኃጢአት መስዋዕት፣ ሌላውን ለሚቃጠል መስዋዕት ያቅርብ። እነዚህንም በስምንተኛው ቀን ስለ መንጻቱ ስርዓት ወደ ካህኑ ወደ መገናኛው ድንኳን ደጃፍ በእግዚአብሔር ፊት ያቅርብ። ካህኑም ለበደል መስዋዕት የሚሆነውን የበግ ጠቦትና አንድ ሎግ ዘይት ይቀበል፣ የሚወዘወዝ መስዋዕት በማድረግም በእግዚአብሔር ፊት ይወዝውዛቸው። ለበደል መስዋዕት የሚሆነውንም የበግ ጠቦት ይረድ። ከደሙም ጥቂት ወስዶ የሚነጻውን ሰው የቀኝ ጆሮ ታችኛውን ክፍል የቀኝ እጁን አውራጣትና የቀኝ እግሩን አውራጣት ያስነካ። ከዘይቱም ጥቂት በግራ እጁ መዳፍ ውስጥ ያፍስስ። የቀኝ እጁን እምጣት በመዳፉ በያዘው ዘይት ውስጥ በመንከር በእግዚአብሔር ፊት ሰባት ጊዜ ይርጭ። በመዳፉ ከያዘው ዘይት ጥቂቱን ወስዶ የበደል መሥዋዕቱን ደም ባስነካበት ቦታ ይኸውም የሚነጻውን ሰው ቀኝ ጆሮ ጫፍ የቀኝ እጁን አውራጣትና የቀኝ እግሩን አውራጣት ያስነካ። ካህኑ በእግዚአብሔር ፊት ያስተሰርይለት ዘንድ በመዳፉ ከያዘው ዘይት የቀረውን በሚነጻው ሰው ራስ ላይ ያፍስ። ካህኑ ምርግቦቹን ወይም የዋኖሶቹን ጫጩቶች የሰውየው አቅም የፈቀደውን ይሰዋል። ከእነዚህም አንዱን ለኃጢአት መሥዋዕት፣ ሌላውን ለሚቃጠል መሥዋዕት አድርጎ ከእህሉ ቁርባን ጋር ያቅርብ። በዚህም ሁኔታ ካህኑ ለሚነጻው ሰው በእግዚአብሔር ፊት ያስተሰርይለታል። ተላላፊ የቆዳ በሽታ ይዞት የሚነጻበትን መደበኛ መሥዋዕት ለማቅረብ አቅም ላነሰው ሰው ሕጉ ይህ ነው። ልብስ ላይ ከሚታይ ተላላፊ በሽታ መንጻት። እግዚአብሔር ሙሴንና አሮንን እንዲህ አላቸው፤ ርስት አድርጌ ወደምሰጣቸው ወደ ከነአን ምድር በገባችሁ ጊዜ በዚያ አገር አንዱን ቤት በተላላፊ በሽታ የበከልሁ እንደሆነ ባለቤቱ ወደ ካህኑ ሄዶ በቤቴ ውስጥ ተላላፊ በሽታ የሚመስል ነገር አይቻለሁ ብሎ ይንገረው። ካህኑ ወደዚያ ቤት በመግባት በሽታውን መርምሮ እርኩስ መሆኑን ከማስታወቁ በፊት ቤቱን ባዶ እንዲያደርጉት ይዘዝ። ከዚህ በኋላ ካህኑ ወደ ቤቱ ገብቶ ይመርምር። በግድግዳው ላይ ያለውን ተላላፊ በሽታ በሚመረምርበት ጊዜ መልኩ ወደ አረንጓዴነት ወይም ወደ ቀይነት የሚያደላ የተቦረቦረ ነገር በግድግዳው ቢታይ ካህኑ ከቤቱ ወደ ውጭ ወጥቶ ቤቱን ሰባት ቀን ይዝጋው። ካህኑም በሰባተኛው ቀን ቤቱን ለመመርመር ይመለስ። ተላላፊው በሽታ በግድግዳው ተስፋፍቶ ቢገኝ የተበከሉት ድንጋዮች ተሰርስረው እንዲወጡና ከከተማው ውጭ ባለው እርኩስ ስፍራ እንዲጣሉ ይዘዝ። የቤቱ ግድግዳ በሙሉ በውስጥ በኩል እንዲፋቅና ፍቅፋቂው ከከተማው ውጭ ባለው እርኩስ ስፍራ እንዲደፋ ያድርግ። በወጡትም ድንጋዮች ቦታ ሌሎች ድንጋዮች አምጥተው ይተኩ። ሌላም ጭቃ ወስደው ቤቱን ይምረጉ። ድንጋዮቹ ወጥተው ቤቱ ከተፈቀፈቀና ከተመረገ በኋላ ተላላፊው በሽታ እንደገና በቤት ውስጥ ከታየ ካህኑ ሄዶ ይመርምረው። ተላላፊው በሽታ በቤት ውስጥ ተስፋፍቶ ከተገኘ አደገኛ በሽታ ነው፣ ቤቱ እርኩስ ነው። ስለዚህ ቤቱ ይፍረስ። ድንጋዩ፣ እንጨቱና ምርጊቱ በሙሉ ከከተማ ውጭ ባለው እርኩስ ስፍራ ይጣል። ቤቱ ተዘግቶ ሳለ ማንኛውም ሰው ቢገባበት ያ ሰው እስከ ማታ ድረስ እርኩስ ይሆናል። በዚያ ቤት ገብቶ የተኛ ወይም የበላ ማንኛውም ሰው ልብሶቹን ይጠብ። ነገር ግን ቤቱ ከተመረገ በኋላ ካህኑ ሊመረምረው በሚመጣበት ጊዜ ተላላፊው በሽታ ሳይስፋፋ ቢገኝ በሽታው ስለለቀቀው ቤቱ ንጹህ መሆኑን ያስታውቅ። ቤቱንም ለማንጻት ሁለት ውፎች፣ የዝግባ እንጨት፣ ደመቅ ያለ ቀይ ድርና ሂሶፕ ያቅርብ። ከውፎቹ አንዱን በሸክላ ዕቃ ውስጥ ባለ የምንጭ ውሃ ላይ ይረድ። የዝግባውን እንጨት ሂሶጱን፣ ደመቅ ያለውን ቀይ ድርና በሕይወት ያለውን ወፍ ወስዶ በታረደው ወፍ ደምና በምንጩ ውሃ ውስጥ ይንከር። ቤቱንም ሰባት ጊዜ ይርጭ። ቤቱንም በወፉ ደም፣ በምንጩ ውሃ፣ በሕይወት ባለው ወፍ፣ በዝግባው እንጨት፣ በሂሶጱና ደመቅ ባለው ቀይ ድር ያንጻው። በሕይወት ያለውንም ወፍ ከከተማ ወደ ውጭ ይልቀቀው። በዚህ ሁኔታ ለቤቱ ያስተሰርይለታል፤ ቤቱም ንጹህ ይሆናል። ይህ ሕግ ለማንኛውም ተላላፊ የቆዳ በሽታ፣ ለሚያሳክክ ሕመም፣ በልብስና በቤት ላይ ለሚመጣ ተላላፊ በሽታ፣ ለእብጠት፣ ለችፍታ ወይም ለቋቁቻ አንድ ነገር ንጹህ ወይም እርኩስ መሆኑ የሚታወቅበት ነው። ይህ ተላላፊ የቆዳ በሽታ እንዲሁም በልብስና በቤት ላይ ለሚወጣ ተላላፊ በሽታ የሚያገለግል ሕግ ነው።